ሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ የሁለት ሰዎች፣ ሁለት የተለያዩ ሰዎች ናቸው። አነስ አነስ ያለ እቃ ስለሆነ በአንድ ለማሳየት ስለፈለኩ ነው ማለት ነው። እና በዚህ ብር ደግሞ ምን ያክል እቃ ይገዛል የሚለውን ለእናንተ ትምህርት ለመስጠት ነው። አብዛኞቻችሁ ሂሳብ አውጥታችሁ ላኩልን ምናምን ትላላችሁ ሂሳብ አውጥተን በግምት እኛ እንዴት እናውቃለን? ከሱቃችን አናወጣ ከሱቃችሁ የሚወጡ ናቸው ዋጋውን የሚያውቁት እኛ ደግሞ ዙረን ገዝተን ከየቦታው አጠራቅመን ስለሆነ አናቀውም ማለት ነው እና የመጀመሪያ ይሄንን ቪዲዮትና ቀጣይ ያለውንም እንግዲህ በ28ሺ 535 ብር ምን አይነት እቃ ይገዛል የሚለውንም ከዚህ ቪዲዮ ቀጥሎ ያለውን ስታዩት ትረዱኛላችሁ ማለት ነው እዚህ ጋር እንግዲህ አጠቃላይ 78 78185 ብር የፈጀ ነው የማሳያችው። በመጀመሪያ አንድ ብርድ ልብስ አንድ ኮንፎርት 3700 ብርና 2700 ብር ኮንፎርት 2700 ብር ብርድ ልብስ 3700 ብር እጅ ማስታጠቢያ 150 ብር የበርበሬና ሹሮ 110 110 220 ብር እንዲሁም ደግሞ የልብስ ባስኬት 420 ብርና 220 ብር ደግሞ የእቃ ማንጠፍጠፊያ ባሊ 220 350 ሊትር በርሚል 2900 ብር እና እዚህ ጋር እንደምታዩት ደግሞ ሶስት ቢላው አለ። ሶስት ቢላው በ70 ብር 210 ብር ይመጣል። እነዚህ ደግሞ በጣም ስለት ያላቸው ናቸው። 5550 1100 ብር ነው የገዛዋቸው ማለት ነው። ከዛም ሀቢ ስቶቭ አለ። ስቶቭ የገዛውላት ደግሞ 3500 ብር ነው። ግማሽ ውሃ ብርጭቆ 600 ብር እናት መፍጫ 1600 ብር እንዲሁም ደግሞ 400 ብር የእንጀራ የቁርጥ ሳህን 450 ብር ደግሞ የፈንድሻ ሰሃን አላት ማለት ነው። የፓስታ ማጥለያ 400 ብር 400 ብር ደግሞ የቡፌ ቁርራጭ 10 ሀባ በ400 ብር ማን ነው በ40 ብር ሂሳብ እንዲሁም ደግሞ 600 ብር የሞሰብ ዳንቴል እና የረከቡት ዳንቴል 200 800 ብር ይሆናል ማለት ነው። 400 ብር ምን አለን ጋቻ ማጨሻ 1100 ብር ደግሞ የቡና ሱፍራ 1400 ብር ደግሞ የጥበብ ስኒ 500 ብር ደግሞ አገረኛ ስኒ ገዝችላታለሁ ማለት ነው። ከዛም የወጥ ማዕደን የወጥ ማዕደን ደግሞ 2300 ብር እንዲሁም ደግሞ የሾርባ ማክ ግማሽ 1050 ብር ገዝችላታለሁ። የቁርጥ ሰሃን በኳሊቲ በ140 ብር 840 ብር ሂሳብ ገዝችላታለሁ። ትሪ ሁለት ጊዜ ነው ለሁለት ሰው ስለሆነ 445 ማለት ለሁለት ሰው ነው። ብላኛ ላይ ስታዝና ይህን የገዛሁላት ደግሞ 50 ቁጥሮቹን በ550፣ 40 ቁጥሮቹን ደግሞ በ350፣ 45 ደግሞ በ400 ብር ሂሳብ ነው የገዛዋቸው ማለት ነው። እንዲሁም ደግሞ 2600 ብር ደግሞ የውሃ ኮምፕሌት 2200 ብር ደግሞ የወጥ ሰሃን አለ እንዚህ ጋር ማለት ነው። ከዛም ሁለት ደግሞ የወጥ ሰሃኖች አሉ በ2350 ብር ሂሳብና አክለሪክ የውሃ ጆግ የገዛውላት ደግሞ 2600 ብር ነው። የሻይ ብርጭቆ 475 ብር እንዲሁም ደግሞ የሻይ በራድ 800 ብር። ሁለት ካርቶን ኢጣል ብረት ድስት አለ በ3300 ብር ሂሳብ ነው የገዛውላት ማለት ነው። ሀባይቢ ብረት ድስት 46 ቁጥር በወፍራም አላት 14 600 ብር ፌሮም ድጃ መካከለኛ ብረምጣድ 500 ብር የልብስ ጥስት 1600 ብር ትልቁ ብረት ምጣድ ትልቁ ብረት ምጣድ ማለት ይሄ ነው። በጣም ትልቅ ነው። አባይቤ በጣም ከመነግራችሁ ትልቅ ነው። እንደስከ ዛሬ እንደምንገዛው ሳይሆን ይሄኛው በጣም ትልቅ ነው። ዋጋው 1600 ነው። ያኛው ትንሹ ደግሞ 1400 ነው። እዚ ጋር ደግሞ 38 ቁጥር ብረት ድስት ይላኛል፣ 38 ስለሌለ 36 ቁጥር ናት። በጣም ቆንጆዬ የሆነች ብረት ድስት ናት። ዋጋዋ ደግሞ 5500 ብር ነው ማለት ነው። ምን አለው ይሄ ጭልፋ እዚህ ጋር እንደምታዩት ጭልፋ አለው። ጭልፋው ደግሞ አንድ ሺ ብር ነው ማለት ነው። እንግዲህ ይህንን ይመስላል በ78 ሺ በ78 ሺ 185 ብር የተሸመተ እቃ ነው ማለት ነው። ከወደዳችሁት ደግሞ ላይክ ሰብስክራይብ ሼር እያረጋችሁ ማበረታታት እንዳይረሳ። ሌሎቻችሁ ደግሞ ማዘዝ ለምትፈልጉ በ0967 17 71 ይእኔ ስልክ ቁጥር ነው። በጣም አመሰግናለው። እዛኩሙላ ር ሰላም አሌይኩም ወረመቱላ እዚህ እዚጋ ደግሞ ሀባይቢ ዛሬ የማሳያችው ሁለት ቪዲዮ ነው። ደሴእና እዚሁ ኮምቦልቻ እንምትቀበልሻ ያለች ነው ያለችኝ። የደሴ 28535 ብር የፈጀ ነው። በ28535 ብርም ደግሞ ምን ያክል እቃ ይገዛል የሚለውን ለእናንተ ትምህርት ይሆናቸኋል ማለት ነው። እዚጋ እንደምታዩት ረከቡት ሶስት ሺህ ስምንት መቶ ብር ደግሞ በጣም የምታምር ቆንጆ የሆነች ስኒ ደግሞ እዚህ ጋር አለች። ዋጋዋ 700 ብር ግማሽ ማለት ነው። እና ረከቦቱ ደግሞ ፌርሜሎ ማጨሻና የጭስ ማስቀመጫ የሱካር እቃ አለው ማለት ነው። ግን እኔ እሱ ብዙም ደስ አይለኝም። ረከቦቱ ግን እንደምታወት በጣም ያምራል። አለ ሴሪው በነገራችን ላይ ላለ መፍታት ነው እሽጉን፣ እንጂ ሴሪው ውስጥ ላይ ነው። 550 ብር ደግሞ የቡና ስፍራውን ገዝችላታለሁ ማለት ነው። አራት መቶ ሀምሳ ብር የፈንዲሻ ሳህን እዚህ ጋር ደግሞ የቆሎ ሳህን በሀምሳ ብር አራት አባ ብላኛለች። እንደገና ደግሞ አራት መቶ ሰባ አምስት ብርና ስድስት መቶ ብር የውሃ ብርጭቆ አራት ሰባ አምስት ደግሞ የሻይ ብርጭቆ እዚህ ጋር ደግሞ 1050 ብር ምን አለ የሾርባ ማግ፣ በጣም ነው የሚያማምሩት። ማሻላ ተባረክ ረህማን። እንዲሁም ደግሞ እንግዲህ ለጎጆ መውጫ ቀለል ቀለል ያሉ ነገሮችን በቀላሉ እህት ያሟልታለች ማለት ነው። ከዛም ኢጣል ብረት ድስት 3300 ብር እና አክለሪክ ጆክ 2800 ብር። እነዚህ ማለት ናቸው አክለሪክ። ከዛ እንደገና ደግሞ እዚህ ጋር እንደምታዩት ምን አለ መሰላችሁ፣ አረንጓዴ በወርቃማው የሆነ የውሃ ኮምፕሌት አላት 2600 ብር። ፓርቲሽን ከሰርቪሱ ጋር ተመሳሳይ ነው። ሰርቪሱ 700 ብር ነው። ፓርቲሽን 1400 ብር ነው። ሁለት ደርዘን ምናለችኝ የቁርጥ ሰሃን በ140 ብር ሂሳብ ገዝችላታለሁ። ይሄ 24 ፍሬ ማለት ነው። 24 ፍሬ በወፍራሙ ነው። 120 ብር እንደሚሸጠው አይነት ሰሃን አይደለም። እንዲሁም ደግሞ የሩስ ሰሃን 3 ሀባ 850 ብር። የውሃ ማፍያ ቦይለር ገዝችላታለሁኝ። የዚህ ዋጋ ደግሞ 2000 ብር ነው ማለት ነው አባይ ቢዚ ጋር የልብስ ባስኬት አላት የልብስ ባስኬት የተገዛላት አራት መቶ ብር ሲሆን መቶ አስር መቶ አስር ደግሞ አምስት አምስት ሌትር የሹሩና በርበሪ መቀነሻ የሚሆናላት። ከዛም ሁለት ጭልፋዎች አሏት። እነዚህ ጭልፋዎች ሁለት ከሀምሳ ሁለት ከሀምሳ አምስት መቶ ብር እንዲሁም ደግሞ የሾርባ ማንኪያ ደርዘን ሹካ ደርዘን ስድስት መቶ ብር ሶስት ሶስት መቶ ብር የሻይ ማንኪያ መቶ ብር እጅ ማስታጠቢያ መቶ ሀምሳ ብር የእንጀራ የቁርጥ ማስቀመጫ አራት መቶ ሀምሳ ብር እና ማጥለያ አራት መቶ ብር እንዲሁም ደግሞ የቡና ማንከሽከሻ መቶ ሃምሳ ብር ገዝቼ ይችላታለሁ ማለት ነው።